ሩሲያውያን የአመቱ አስረኛው ወር በገባ በአራተኛው ቀን ለነጻነታቸው ታግለው ድል ያደረጉበትን ዕለት በየአመቱ በድምቀት ያከብሩታል። እለቱም ሞስኮን ከፖላንድ ሊትዌና ወራሪዎች ነጻ ያወጣውን የሩሲያ ህዝባዊ አመፅ ለማስታወስ የሚደረግ የክብር መታሰቢያ ዕለት ነው። ሀገራቸውን ከወራሪ ለማዳን በህብረት ሆነው የተጋደሉለትን ለማሰብ ነው። የሩሲያ ወረራና ሀገራቸውን ከወራሪ ለማዳን በህብረት ሆነው የተጋደሉለትን ለማሰብ ነው። ምክንያቱም ጠላት ሲመጣ ሩሲያ ጥለው አልሸሹም። ይልቁንም አንድ ሆነው ቆመው ታድገዋታል። እኛም አንድ ሆነን ከመላው ህዝባችን ጋር በየአመቱ የምናከብረው ለዚህ ነው። እንደምታውቀው አንዳንድ ጎረቤቶች በአንተ ሀገር ላይ ህግና ትዕዛዝን መጥተው ያወጣሉ። ከዛም ሊወሩህና ሊቆጣጠሩ ሊሞክሩ ከዚያም የራሳቸውን ዓለም ሊመሰርቱ ይሻሉ። በሩሲያም ላይ የሆነው ይሄው የፖላንድ ወረራ ነው። እናም በዚያ ቀን ሩሲያና ህዝቦቿ ራሳቸውን ተከላከሉ። እናም ይህ ቀን የሩሲያ ህዝቦች የውጭ ወራሪ ለመግታት የተዋጉበት ዕለት ነው። ቴና በእርግጥም ያኔ የፖላንድ ሩሲያ ጦርነት ከአውሮፓውያኑ 1609-1618 በፖላንድና ሩሲያ መካከል የተደረገ ነበር። ጦርነቱን ድል ለማድረግም መላ ሩሲያውያንን በማስተባበር ለነፃነትና አንድነታችሁ ተነሱ ያሉት ኩዝማ ሚኒን እና ልዑል ዲሚትሪ ፖዝሃርስኪ የተባሉ የሩሲያ ጀግኖች ጦርነቱን ድል አድርገው አብረው በታሪክ ማህደር ይታወሳሉ። እኛም ጠየቀን ሩሲያውያን በየዓመቱ ይሄንን የአንድነት ቀን እንዴት ያስቡታል? ስሜት ውስጥ እንዴት ያለ ነው? አንድነት ይሰማኛል። ምክንያቱም ሀገርን እንደዚህ ጋር እንዴት ዋጋ ክፍለው እንዳቆዩ ሲታሰብ ስሜቱ የላቀ ነው። የኔስ ድርሻ ምንድን ነው የሚለውን እንዳስብ ያደርገኛል። እናም ስሜቱ በሁሉም ሩሲያውያን ዘንድ ከፍ ያለ ነው። በሀገሬ ኩራት ይሰማኛል። በሉዓላዊነቷ ኮራለሁ። ምክንያቱም ዛሬ ድምፃችንን ከፍ አድርገን መናገር እንድንችል ያደረገን ያን ጊዜ የከፈልነው ዋጋ ነው። እዚህ ውስጥ ሌሎች ሀገራትም በእንዲህ ያለ መልክ አብረውን ስለሚያከብሩትና አብረውን ሲቆሙ እንዲያኔው አንድ ስንሆን ኮራለሁ። አሁን በዓለም ላይ የራሳችን አቅምና ቦታ አለን። ኩራት ነው ስሜቱ ለቀደምቶቻችንና ለእኛ የሀገራችንን ዕጣ ፈንታ ለታደጉ በሌላ በኩል ደግሞ ሁሌም ሀገራችንን እንድንጠብቅ እንዲሁም ለልጅ ልጆቻችን ታሪክን እንድናስረክብ ታላቅ ኃላፊነት ለጣሉብን። ሩሲያና ኢትዮጵያ ረዥም ዕድሜን ያስቆጠረ ታሪክ ያላቸው ሀገራት ናቸው። ሀገራቱ በእምነት በባህልና በሌሎች መልኮች እንደሚመሳሰሉ ይነገራል። በውጭ ወራሪ ላይ የተጎናጸፉት ዘመን ተሻጋሪ ድልም ሌላኛው የሚያመሳስላቸው መልክ ነው። በኔ እይታ ሁለቱም ሀገራት በታሪካቸው ወረራን አስተናግደው ሁለቱም ድል አድርገው ነጻነታቸውንና የሀገራቸውን ክብር አስጠብቀዋል። በብዙ እንመሳሰላለን። ለአብነት እንኳን እምነትን ማንሳት እንችላለን። እናም ኢትዮጵያውያንና ሩሲያውያን አንድ ስንሆን የማንበገር ነን። ህዝቦቻችን አንዳቸው ከአንዳቸው ጋር ይመሳሰላሉ። ጠንካራ ሰራተኞች፣ ሀገራቸውንና ነጻነታቸውን ወዳድ ሰው አክባሪነታቸውን ካስተዋናው ነው። የአንዳችን ታሪክ በአንዳችን ውስጥ አለ። በቦታ በረዥም ርቀት ብንለያይም፣ ነገር ግን በመንፈስ እጅግ የተቀራረብንን የሩሲያ አንድነት ቀን በኢትዮጵያ የሩሲያ ቆንጽላ በትናንትናው ዕለት በድምቀት ተከብሯል።